አቤት ካበሻ አይን፣ አንተ ጠብቀኝ። ካበሻ አይን ጠብቀኝ። አብርሃም አብርሃም ታይታል ታይተሃል። የምሬን ነው። መለጀስ ጥረ በለው። አብርሃም ሾፌሩ አንተ ነበርክ እንዴ? አረ እውር ነበርኩ፣ ማታ እውር ነበርኩ። አይኔ ተደፍኖ ነበረው። እውነቴን ነው የምላችሁ። አብርሃም ሾፌሩ ነበረው። ሄዳችሁስ፣ መጨረሻው አካባቢ ቪዲዮ ማየት ትችላላችሁ። ስለዚህ ድራማ ነው፣ ድራማ፣ ድብን ያለ ድራማ ማለት ነው። እሱም እኔ አንድ ቦታ ደስ ብሎኛል፣ አንድ ቦታ ቅር አስብሎኛል። ቅሪ ያስባላኝ ምን ደግሞ ምንድነው አትሎኝም? ቅሪ ያስባላኝ ተመልካች በጣም የሚያዝኑና የሚወዷቸው ልጆች አሉ። ስለዚህ እራሳቸው ያመማቸው እራሳቸው ያሳመሙ ልጆች አሉ፣ ማታ ራሱ ማለት ነው። ሌላ ደግሞ ትሄድ ጥርግ ትበል፣ የሰው ባለው የሰረቀችሁ ያላችሁ ደግሞ ድራማውን ተገኝተዋል። ያው ከኛ አይን አያመልጥም፣ ያው ከሀበሻ አፍና ከሀበሻ አይን እሱ ይጠብቀን ብላችሁ ጸሎት ወይም ደግሞ ዱአ አድርጉ። እውነቴ ነው ብላችሁ እንግዲህ ተመልከቱልኝ። አብርሃም ነበረ፣ አሁንም ይሄንን አብርሃም አይደለም ብላችሁ እኮ ግግም ልትል ትችላላችሁ። አብርሃም እራሱ ማታ አይኔ እውር ነበረ፣ አሁን ግን እውር አይደለም ማለት ነው። እኔ ሲጀመር ማታ ተናድጄ ስለነበረ ብዙም እስከ መጨረሻ አላየሁትም። ማለት ሹፌሩ ምናምን ልባል አልኩትም። እድሜ ለኮሜንታተሮች፣ እውነቴ ነው የምላችሁ። ኑርልን፣ እድሜያችሁ ረጅም ያደርገው። እናንተ ላይክ አድርጉልኝ ቻናሌን ማለት ነው። እውነቴ ነው ብላችሁ አብርሃም፣ እኔ ሚስጥር አውጥቼ እኔ አይመለከት ሲጀመር አግኝተውታል፣ ተመልካችሁ በሙሉ አግኝተውታል። ስለዚህ ለምንድን ነው የምትዋሹን? ለምንድን ነው እውነተኛን ነገር የማታስተላልፉን? ለምን ምንድን ነው የምንማረው? እኛ በእናንተ እኔ የሰደብኳቸው ልጆች በጣም ይቅርታ፣ ሁላችሁም እውነቴን ነው የምላችሁ። ማለቴ ሩታ የምትሰድቡ አለቃችሁም፣ አሁንም አሁንም አለቃችሁ ዩቱበሮችም ሆኑ ማናችሁም፣ ሩታ የምትሰደቡ እንዲሁ እየሄድኩባቸው ይሄዳለሁ፣ ሰድባችኋለሁ። ነገር ግን ማንነው ነፃነት፣ ነፃነት ይቅርታ። ለነገሩ አንቺ ምኮ ሴት የምታጀራ ሴቶች ብለሽ አዝጨፍጨፋሽናል እንዴ? አሰድበሽናል። አንቺ በመጣሽበት አይዲ፣ አንቺ በመጣሽበት በሄድሽበት መንገድ አሰድበሽናል። ስለዚህ ይቅርታ ያስፈልገውም ግን አልሳደብን ካሁን በኋላ አው የምሬ ነው ምላቸው። እኔ ማታም ሰድብ ያልነበር አልሳደብን ካሁን በኋላ ነገር ግን ከዚህ በኋላ የምታጀራ ሴቶች ብለን የምንሰደብ ከሆነ አለቅሽም፣ ራስን እንድታስከብሬ ነው የምንፈልገው፣ ልክ እንደ አብርሽ። በእነሱ ምክንያት እስኪ ተሰድበናል፣ አልተሰድብ ነው አይና። ለማንኛውም ጋይዝ ቲሂድ ጥፊ ጥርግበይ ላይ ተጠረገ። የሰው ባል ነበረ የወሰድሽው። ምንድ ነው ሌላ? የነፃነት ባል ነው የነፃነት ሀቅ ነው የወሰድሽ። ነፃነት ነው ሀቅ ያለት ስትሉ ነበራችሁ። እንዴት ናችሁ? ደህና ናችሁ ወይ? አብርሃም የሩታ ሹፌር ነበረ። አብርሃም ግን የታድር ሰዓት ተመለስክ? የታድር ሰዓት ተመለስክ? እኔ እኮ ቤተሰብ መጠየቅ ያገር ለውዬ። አቤት ቅሌት፣ አቤት ውርደት፣ አቤት ቅሌት፣ አቤት ውርደት። ማለቴ መጠየቅ ማለት አስባችሁታል። እንግዲህ እንትን አለ እኮ እንዴት ልባላችሁ? ሰው እኮ የሆነ እንዴት ነቃ ይልም ትባላላችሁ። እንዴት ብል ጅል አይሆንም? ለምን እንዴት አራዳ አይሆንም ትባላላችሁ ወይ ጃሂል። እና ለማንኛውም ጅል ነበርኩ፣ ማታ ማለት ተናድጄ ስለነበረ ስሜታዊ ስለነበረ ልባላልኩትም። አዎ ልባላልኩትም፣ እውነቴ ነው የምላችሁ። አሁን አብረሀም የት ነው አድር ሰዓት የተመለስከው? አይ ወይኔ አይ ወይኔ አይ ወይኔ! ማታ ያለቀሱ ልጆች፣ ማታ ተሰቃዩ ልጆች፣ ማታ ያዘኑ ልጆች። አብርሃም፣ ኧረ ተው ተው። የሰው ሐዘን፣ የሰው ድንጋጤ፣ ሰው የሚያለቅ ሰውን፣ በል እናንተ፣ ጥሩ አይደለም። እነሱ እኮ ተመልካች እኮ። እናንተ ወዶና ፈቅዶ ነው የሚከተላችሁ። ቀጥሎ ደግሞ እንዴት አይፈረድበትም? እኮ ተመልካች እኔ ለአንድ ሰው ለወደድኩ ሰው ሟች ነኝ። የምሬ ነው ምላችሁና የፈለግኩትን ነገር አደርግለታለሁ ያ ሰው ማለት ነው። ነገር ግን እናንተ እንዴት ነው እንደዚ የምትጫወቱብን እኛ ላይ? እንዴት ስርዓት ይኖራችሁ ካሁን በኋላ አቤ፣ አንተ ሴት ሴት ከዚህ በኋላ የሩታ ወንድም እያል እያሽቃበት፣ እናንተ ለካ እንዲህ እያላችሁ እየተሽከረከራችሁ እንደሽራሪ ትሄዱብናላችሁ። እኔማ ከዚህ በኋላ እኔ እውነት እውነቱን እናገራለሁ። እንደውም እንደው እኔ ዛሬ ራሱ ሀገር ደውዬ ስጠይቅ እኔ አላቅም ምናምን ተባልኩኝ ማለት ነው። ለካ ሙድታ ይዞብኛለ። እኔ ራሱ ማለት አልደወልኩም ወደ ቤት ተባልኩኝ። ሲጀመር የሚደረገው ነገር አታውቂም እንዴ ተባልኩኝ። እውነቴ ነው። እኔ ካሁን በኋላ ማን ነው ሞኝ የሚሆንላችሁ እ ከዚህ በፊት እኮ ሞኝ አልነበርኩም። በማታውና ሰሞኑ ነፃነት ከመጣት ጀምሮ ነው ሞኝ የሆንኩኝ። ሞኝ የሆንኩኝ ደግሞ እንትን ምንድ ነው የቡታደራ ሴቶች ተብሎ ሲሰደብ ነው። ተናድጄ አውቄ ነው ሞኝ የሆንኩላችሁ ለመቀጥቀጥ፣ እሷነ እንጂ ሳላውቅ ቀርቻ አይደለም። እውነቴ ነው ምላችሁ እና እች ልጅ ለማደግ ነበረ አብርሃምም ለማሳደግ ነበረ። ሩታም እየተተባበረች ነበረ። ይሄ ነው በቃ። እና አብርሃምን እና ሩታ ነጣጥላችሁ ስትሳደቡ ነበሩ ነበራችሁ። አይመለከተኝም። ምን ያልተሳደብኩም እኔ አብርሃምም አልተሳደብኩም፣ ሩታም አልተሳደብኩም። አብርሃም ግን ምንድን ነው ምን እየውንክ ነው? ስርዓት አይኖርህም ወይ ስለው ነበረ። አዎ ለካ አስጉዳዩ ሌላ ነው። ተበልተሻል አዳሜ እምነት ከኔም ጭምር ነው የተበላ ነው በነገራችን ምን ያልተበላ ህዝብ አለ እንዲ እቁብ ተበልተናል እኮ እቁብ እንዲህ ድብነት አድርገን ተበልተናል አሁን ይሄ ቪዲዮ ለምን ቆርጣቸው አላወጣችሁትም እናንተ ለምንድነ ቆርጠው ለነገሩ የመጨረሻ ፓርቲ ስለነበረ እንዴት ይቆረጣል እንትና ኮ አቤላ ኮ ሄዱና ተመልከቱ አቤላ ኮ ለመሸፈን የማያደርገው ጥረት የለም የማያደርገው ማለት ነው በሩ ስትከፍተው ሩታ የማያደርገው ጥረት ግን እኮ በዚህ ልክ ወላሂ አትዋሹ አትዋሹ ወላሂ ምክንያቱም ማታ አንዲት ልጅ ምን አደረገች? ጭንቅላቷ ከግድግዳ ወደዛ ወደዚህ ወደዛ። እንዴት ይቺ ልጅ እንዲዚህ ሚዲያ ላይ ስትሰደብ ኖራ ዓመት ከስምንት ወር አሁን ይሄ የደረሰባት አሁን ወደ ቤተሰቦቿ ሄደች፣ ከቤተሰቦቿ ተጣልጣለች ማ ቤት ነው የምትገባው? ብቻ ብዙ ነገር ማለት ነው። እና በጣም ነው ያለቀሰችው። ከስራዋ ራሱ ስ ልትባረር ትደርሳለች፣ አይታወቅም። ይህንን ወታም ሊሆን ይችላል፣ ከስራዋ ማለት ነው። ግን እንደዘት ተደርጉ በቃ የምራ አደርጎ እናንተ በስርዓት ጥሩ ቪዲዮ ስሩ፣ እኛ እናበረታታችኋል። እናንተ ሁሌም ለቅሶ፣ ሁሌም ጭቅጭቅ፣ ሁሌም ንዝንዝ፣ ሁሌም ያልሆነ ታሪክ ፈጥራችሁ ታመጣላችሁ። ለምን አንድ ሰው ማለት ከፈለገ በሚያድግበት መንገድ አሳድጉት። ንጹሕ ቪዲዮ ከሰራ ሸርቱለት፣ እናያለን፣ ሰብስክራይብ እናደርጋለን። የእኛን ቀልብ የእኛ ቀልብ ለምንድን ነው የምገፉት? የእኛን ቅስም ለምንድን ነው የምሰብሩት? ትንሽ የማይዛቸው እኛ እኮ ሰው ሀገር ነው ያለ ነው። ስለዚህ ስርዓት ይኖራችሁ። በቃ ካሁን በኋላ የምር እኔ ድራማ ተሰርቶባት ይሆን እንዴ ከዚህ በፊት የሆነ ነገር ነበረ እያልኩኝ ነበረ ሩታ ላይ የምር ሩታ አንቺም እንደዚህ ማድረግ አልነበረበሽ። ምክንያቱም አንቺን በጣም የሚወዱሽ ሴቶች ስላሉ ማለት ነው፣ በጣም የሚወዱሽ የሚያከብሩሽ ልጆች ስላሉ። አብረሀም ጭራሽ አብረሀም ሹፌር ይሆን ጭራሽ አብረሀም። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። አንድ ሰው ቻናል ይነካለው ቢል አንድ ሰው ሪፖርት ራሱ ብታደርጉ ኢሜይል ላይ ስለሚመጣልኝ ወዮላችሁ ወዮላችሁ እኔማ እናገራለሁ ካሁን በኋላ እንዴ። እዚህ ስደት ያለችው አህቴማ ማን የሆነ ነገር ስትሆን ማየት አልፈልግም። አይ ነጻነት ደግሞ አሁን ተልከሽከሽ፣ አንቺም አንቺም እኮ አሁን አብረሃም እንዲሄድ አልፈልግም ብለሽ ደግሞ ያዥው እዛ ተዋረጅ። እኔ ምን አገባኝ፣ እኔ ምን አገባኝ እኔ እኮ ብዙ ጊዜ እኮ ተነግሮኛል። እኔ ሰሞኑ በሰበብ አድርጌ አውቄ ማለት ነው። እያዋኩስ እንዳላወቅ አድርጌ ነበረ ነፃ እነርሱ ወቅጣት የነበረው የቡታጀራ ሴቶች ተብሎ ስንጨፈለቅ ብቻና ብቻ ነው። እኔ ሞኝ እንዳልመስላችሁ። የምር ሞኝ እንዳልመስላችሁ። ሞኝ የሆትኩ የሆንኩኝ በማታው ቪዲዮ ነው። እሱም እስከ መጨረሻ ያንን ነገር ልብ ብያለ ማየቴ ሌላ ማይቼው ነበረ ሰምቼው ነበረ እኮ እኔ ማታ ተሸወትኩኝ። ከዚህ በፊት ከና ዳኒ ጋር ተሰራብን፣ አሁን ከዛ ከፍቅር ጋር ተሰራብን፣ ከዛ ከነፃነት ጋር። ቀጣይ ማናት? ቀጣያችሁ ወፍራማ ትመጣለን አለች። ነቅተናል፣ ከአሁን በኋላ አሁን ነቅተናል። ጭንቅላታችሁ እንደዚህ ወር እናንተ እኔ ደግሞ የምር ዛሬ መለፍለፍ አልፈልግም። እኔ ጾመኛ ነኝ እንዴ? ለምድሮ ግን እንደዚህ የምታረጉን የምር ማታ ያለቀሳችሁ ልጆች በሙሉ ስሙ ስሙ። ያው አብረሽ ነው እንትኑ ሹፌሩ ማለት ነው ለነገሩ ምንድነው አይ፣ ምንድነው? አትፈልጉም እናንተ እውነት አትፈልጉም? እውነት የማይፈልግ ሰው መቼን ከባድ ነው። እኔ ምንም ማድረግ አልችልም። በቃ እውነታው ይሄ ነው። አብረሀም ያው ከፊት ለፊት ነበረ ሹፌር ውስጥ ነው። በደንብ ተመልከቱት። በሩ ሲከፍተው ከጀርባ ሲከፍትላቸው ጠቅ ሲያደርግ በፊት ለፊት ማለት ነው ከዛ ፀጉሩ ራሱ እኔ አብረሽ የትን ጉርጓድ ቢገባ ፊቱ አቀዋለሁ፣ የትን ጉርጓድ ቢገባ ፀጉሩ አቀዋለሁ። እና ከዛ በኋላ እንደዚ ላል የማያደርገው ጥረት እኮ የለም። ወደ ኋላ ሲሸሽ ማለት ነው እንደዚህ ላል። መጨረሻ አካባቢ ሩታ ራሱ ደንቅጣለች። ከዛ ብ ማነሱ አቤላ ወይም የለም። ውድ ቤተሰቦች እንስማማለንኛ ድራማ ልንሰራ ነው ብላችሁ ድራማ ስሩ፣ እናየለን። አከተመ የምር ድራማ እንደምትሰሩ ገልጽ አድርጋችሁ ስሩ። አከተመ። ካሁን በኋላ ይሄ ብትሉ አናምንም።